በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በጥቅምት 27 በስንክሳር ታስበው የሚውሉ ቅዱሳን ቅዱሳትና የወንጌል ንባባት፦ አባ መቃርስ ዘሞተ ሶበረ ገጾ ብእሲ ወተስካረ ስቅለቱ ለእግዚእነ ዘነግ ምስባክ መዝሙር 73 ከቁጥር 12 እስከ 13 እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድሃኒተ በማእከለ ምድር አንተ አጽናይካ ለባይር በኃይልከ። የቅዱስ ማቴዎስ ወንጌል ምዕራፍ 27 ከቁጥር 27 እስከ 57 ያለው ኃይለ ቃል እንዲህ ይላል። ከዚህም በኋላ የመስፍኑ ጭፍሮች ጌታችን ኢየሱስን ተቀብለው ወደ ፍርድ ሸንጎ ወሰዱት። ጭፍራውንም ሁሉ ወደ እርሱ ሰበሰቡ። ልብሱንም ገፈው ቀይ ልብስ አለበሱት። የእሾህም አክሊል ጎንጉነው በራሱ ላይ አቀዳጁት። በቀኝ እጁም ዘንግ አስያዙት። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ተዘባበቱበት። በላዩም ተፉበት፣ ዘንጉንም ነጥቀው ራሱን መቱት። ከተዘባበቱበትም በኋላ ቀዩን ልብስ ገፈው ልብሱን አለበሱት፣ ሊሰቅሉትም ወሰዱት። ሲወጡም ስምዖን የሚባል የቀሬና ሰው አገኙ መስቀሉንም ይሸከም ዘንድ አስገደዱት። ትርጓሜው የራስ ቅል ወደሚሆን ጎለጎታ ወደሚባል ቦታ በደረሱ ጊዜ ከሐሞት ጋር የተቀላቀለ ወይንን ሊጠጣ አቀረቡለት። ቀምሶም ሊጠጣው አልወደደም። በሰቀሉትም ጊዜ ዕጣ ተጣጥለው ልብሱን ተካፈሉ። ይህም ልብሶቼን ለራሳቸው ተካፈሉ በቀሚሴም ላይ ዕጣ ተጣጣሉ ያለው የመጽሐፍ ቃል ይፈጸም ዘንድ ነው። በዚያም ተቀምጠው ይጠብቁት ነበር። በራሱ ላይም ይህ የአይሁድ ንጉሥ ኢየሱስ ነው የሚል የክሱን ጽሕፈት ጽፈው አኖሩ። ያን ጊዜም ሁለት ወንበዴዎችን አንዱን በቀኙ፣ አንዱንም በግራው ከእርሱ ጋር ሰቀሉ። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበር። ቤተ መቅደስን የምታፈርሰው በሦስተኛውም ቀን የምትሠራው አንተ ሆይ ራስህን አድን፤ የእግዚአብሔር ልጅ ከሆንህስ እስኪ ከመስቀልህ ውረድ፣ ይሉት ነበር። እንዲሁም የካህናት አለቆች ከጻፎችና ከሽማግሌዎች ጋር እንዲህ እያሉ ይዘብቱበት ነበር፤ ሌላውን ያድናል ራሱን ማዳን ግን አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድና እንመንበት። በእግዚአብሔርም ታምኗል፣ የወደውም እንደሆነ እነሆ አሁን ያድነው፣ እኔ የእግዚአብሔር ልጅ ነኝ ብሏልና። ከእርሱ ጋር የተሰቀሉ ወንበዴዎችም እንዲሁ ያሽሟጥጡት ነበር። ከስድስት ሰዓት ጀምሮም እስከ ዘጠኝ ሰዓት ዓለም ሁሉ ጨለማ ሆነ። በዘጠኝ ሰዓትም ጌታችን ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ቃል ጮኸ። ይኸውም አምላኬ አምላኬ ለምን ተውኸኝ ማለት ነው። በዚያም ቆመው የነበሩ በሰሙ ጊዜ ይህስ ኤልያስን ይጠራል አሉ። ያን ጊዜም ከእርሱ አንዱ ሮጠና ሰፍነግ ወሰደ፣ ሆምጣጤም ሞላበት፣ በዘንግም አስሮ አጠጣው። ተዉ ኤልያስ መጥቶ ያድነው እንደሆነ እንይ የሚሉም ነበሩ። ዳግመኛም ጌታችን ኢየሱስ በታላቅ ድምፅ ጮኸ፣ ያን ጊዜም ነፍሱ ከሥጋው ተለየች። እነሆም የቤተ መቅደስ መጋረጃ ከላይ እስከታች ከሁለት ተቀደደ፣ ምድርም ተነዋወጠች፣ አለቶችም ተሰነጠቁ። መቃብሮችም ተከፈቱ ተኝተው ከነበሩ ከቅዱሳን በድኖችም ብዙዎች ተነሱ። ከመቃብራቸውም ከትንሣኤውም በኋላ ወደ ቅድስት ከተማ ገብተው ለብዙዎች ታዩአቸው። የመቶ አለቃውና ከእርሱ ጋር ጌታችን ኢየሱስን ይጠብቁ የነበሩት ግን ንውጽውጽታውንና የሆነውን ሁሉ አይተው እጅግ ፈሩ። በእውነትም ይህ የእግዚአብሔር ልጅ ነው አሉ። የሆነውንም ሁሉ ከሩቅ የሚመለከቱ ብዙ ሴቶች በዚያ ነበሩ። እነርሱም ከገሊላ ጀምሮ ጌታችን ኢየሱስን የተከተሉትና ያገለገሉት ነበሩ። ከእነርሱም ማርያም መግደላዊት የያዕቆብና የዮሳም እናት ማርያም የዘብዴዎስም የልጆቹ እናት ነበሩ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 12 ከቁጥር 22 እስከ 28 ያለው ኃይለ ቃል እንዲህ ይላል። ደካሞች የሚመስሉህ የአካል ክፍሎች ይልቁን የሚያስፈልጉህ ናቸው። ከአካልም ክፍሎች የተናቁ ለሚመስሉን ክብርን እንጨምርላቸዋለን። ለምናፍርባቸውም የአካል ክፍሎች ክብር ይጨመርላቸዋል። ለከበረው የአካላችን ክፍል ክብርን አንሻለትም። እግዚአብሔር ግን ሰውነታችንን አስማምቶታል። ይልቁንም ታናሹን የአካል ክፍል አክብሮታል። የአካላችን ክፍሎች እርስ በርሳቸው እንዳይለያዩ አካላችን ሳይነጣጠል በክብር እንዲተካከል አስማማው። አንዱ የአካል ክፍል ቢታመም ከእርሱ ጋር የአካል ክፍሎች ሁሉ ይታመማሉ። አንዱ የአካል ክፍል ደስ ቢለውም የአካል ክፍሎች ሁሉ ከእርሱ ጋር ደስ ይላቸዋል። እንግዲህ እናንተ የክርስቶስ አካሉ ናችሁ፣ እያንዳንዳችሁም የአካሉ ክፍሎች ናችሁ። ስለቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ 2 ከቁጥር ሀያ አንድ። እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ለዚህ ተጠርታችኋልና፣ ክርስቶስም እኮ ፍለጋውን ተከተሉ ዘንድ ምሳሌውን ሊተውላቸው ስለ እናንተ መከራን ተቀብሏል። እርሱ ኃጢአት አልሠራም፣ በአንደበቱም ሐሰት አልተገኘበትም። ሲሰድቡት አልተሳደበም፣ መከራ ሲያጸኑበትም አልተቀየመም። ነገር ግን እውነተኛ ፍርድን ለሚፈርደው አሳልፎ ሰጠ። ከኀጢአታችን ያወጣን ዘንድ በጽድቁም ያድነን ዘንድ እርሱ ስለ ኀጢአታችን በሥጋው በእንጨት ላይ ተሰቀለ። በግርፋቱም ቁስል ቁስላችሁን ተፈወሳችሁ። እንደ በጎች ትቅበዘበዙ ነበርና አሁንም ወደ ነፍሳችሁ እረኛና ጠባቂ ተመለሱ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ አምስት ከቁጥር ዐሥራ ሁለት እስከ ዐሥራ ሰባት ያለው ኃይለ ቃል እንዲህ ይላል። በሐዋርያት እጅም በሕዝቡ ዘንድ ተአምራትና ድንቅ ሥራዎች ይሠሩ ነበር። በቤተ መቅደስም በሰለሞን መመላለሻ በአንድነት ነበሩ። ሕዝቡም እጅግ ያከብሯቸው ነበረ ከሌሎችም ይቀርባቸው ዘንድ አንድ ስንኳን የሚደፍር አልነበረም። በጌታችንም የሚያምኑ ብዙዎች ይጨመሩ ነበር፣ ወንዶችና ሴቶችም ብዙዎች ነበሩ። ጴጥሮስም አልፎ ሲሄድ ጥላው ያርፍባቸው ዘንድ ድውዮችን በአልጋና በቃሬዛ እያመጡ በአደባባይ ያስቀምጧቸው ነበር ደግሞም በኢየሩሳሌም ዙሪያ ካሉ ከተሞች ብዙዎች ይመጡ ነበር። የታመሙትና ክፉዎች አጋንንት የያዛቸውም ያመጡ ነበር፣ ሁሉም ይፈወሱ ነበር። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 55 ከቁጥር 1 እስከ 2 ተሳሃለኒ እግዚኦ እስመኬደኒ ሰብ ወኩሎ አሚረ አስረሃኒ ቀትል ወኬዱኒ ጸረየ ኩሎ አሚረ በኑሃ ዕለት። የቅዱስ ዮሐንስ ወንጌል ምዕራፍ ሶስት ከቁጥር አስራ አንድ እስከ ሀያ አምስት ያለው ኃይለ ቃል እንዲህ ይላል። እውነት እውነት እልሃለሁ የምናውቀውን እንናገራለን ያየነውንም እንመሰክራለን፣ ነገር ግን ምስክርነታችንን አትቀበሉንም። በምድር ያለውን ስነግራችሁ ካላመናችሁኝ በሰማይ ያለውን ብነግራችሁ እንዴት ታምኑኛላችሁ? ከሰማይ ከወረደው የሰው ልጅ በቀር ወደ ሰማይ የወጣ የለም። እርሱም በሰማይ የሚኖረው ነው። ሙሴ በምድረ በዳ እባቡን እንደሰቀለው የሰው ልጅ እንዲሁ ይሰቀል ዘንድ አለው። ያመነበት ሁሉ ለዘላለም ሕያው ሆኖ እንዲኖር እንጂ እንዳይጠፋ በእርሱ የሚያመን ሁሉ የዘላለም ሕይወትን እንዲያገኝ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ቤዛ አድርጎ እስኪሰጥ ድረስ ዓለሙን እንዲህ ወዶታልና ዓለም በእርሱ ይድን ዘንድ ነው እንጂ በዓለም እንዲፈርድ እግዚአብሔር ልጁን ወደዚህ ዓለም አላከውምና። በእርሱ ያመነ አይፈረድበትም። በእርሱ ያላመነ ግን ፈጽሞ ተፈርዶበታል፤ በአንዱ በእግዚአብሔር ልጅ ስም አላመነምና። ፍርዱም ይህ ነው፤ ብርሃን ወደ ዓለም መጥቷልና ሰውም ሥራው ክፉ ስለሆነ ከብርሃን ይልቅ ጨለማን መርጧልና። ስራው ክፉ የሆነ ሁሉ ብርሃንን ይጠላልና ክፉም ስለሆነ ሥራው ስራው እንዳይገለጥበት ወደ ብርሃን አይመጣም። እውነትን የሚሰራ ግን ስራው ይገለጥ ዘንድ ወደ ብርሃን ይመጣል፣ ስለ እግዚአብሔር ብሎ ይሰራልና። ከዚህም በኋላ ጌታችን ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ ምድር ሄደ፣ በዚያም እያጠመቀ አብሯቸው ተቀመጠ። ዮሐንስም በዮርዳኖስ ማዶ በሳሌም አቅራቢያ በሄኖን ያጠምቅ ነበር፣ በዚያ ብዙ ውሃ ነበርና፣ ብዙ ሰዎችም ወደ እርሱ እየመጡ ያጠምቃቸው ነበር። ዮሐንስ ገና ወደ ወህኒ ቤት አልገባም ነበርና ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።